አጨብጭብ ጎበዝ እጅ ወደ ላይ አጨብጭብ። ረ አጨብጭብ። ምንድነው የሚባለው? የሆነ እንትናለ። አጨብጭብ ነው ምንድነው? ረ ጎበዝ አጨብጭብ። የሚለውን እሱም ማስገባበት ማስገባት ነበረብኝ። አጨብጭቡ እንጂ እንዴ፣ ዘንድሮ እኮ ሸቃሎች ማለት ነው አንገታችንን እንዲከፍ አድርገን እንድናወራ የመዳምን አፍ እንድናዘጋ እያደረጉን ያሉት በጣም ዛሬ፣ ደግሞ ማለት ነው በፊቱ በተለየ መልኩ ማለት ነው። ይሄን ሰሞን ሙ ይህን ሰሞን በቃ ቺን አመት ከመጀመሪያ ጀምሮ ከመስከረም ወር ጀምሮ እነ መዳም ቅመሞች እኛ የመዳም ቅመሞች አይደለንም ባይዘዌ የህይወት ቅመሞች ባባን እያገቡን ያሉት እናንተ ግን፣ ቆይ እንዴት አርጋችሁ ነው? እንዴት እናንተ የምታገቡ እንደ ሚስጥሩን ንገሩን እንዴ! ለእኛ ምስጥ ይለፍልን ለቤተሰቦቻችን ብናሳልፍ እንዲ ምን እያላችሁ ነው? የት እየተገናኛችሁ ነው? እንዴት ነው ወይስ ምን እያላችሁ ነው? እንዴት ሆኖ ነው? ባይ ዘዌ ወንዶቹ እኮ እንትን ምንድን ነው በተለይ ይሄ ኢትዮጵያዊ መልክ ምናምን ያላቸው እንደ ዩጋንዳዎች ምናምን በጣም ነው የሚመቻቸው ማለት ነው። ይፈራሉ እንጂ በተለይ ሳውዲዎች ህጋቸው ስለማይፈቅድ ሌላ ሌላ ዜጋማ ያው ችግር የለውም። ለማንኛውም ዛሬ በጣም ሸቃሊትን አንገት ቀና ያስደረገችው ዩጋንዳዊት ማለት ነው። እኔማ እቺን ባገኝ ግንባሯን አስር ጊዜ ነበር ምስማት። እውነት የአንድ ወር ደሞሴን ነው ሚሸልማት። ባባን ስላገባች ብቻ አይደለም ያገበችበት። በቃ እንዴት ነው ሰው በሰርጉ ቀን ቤሎ ይለብሳል ምናምን፣ እሷ ግን እኔ መነሻዬን አንዳንድ ሰዎች አሉ መነሻ የሆነ ቦታ ትልቅ ደረጃ ላይ ሲደርሱ መነሻቸው የሚረሱ ቆስት፣ እንዲህ ማለት የደስታ ብዛት እኮ ሰላም ራሱ እንዳላችሁ አላስረሳኝም። ኧረ ያንቺስ ከፋ። ወሬ ያለ አስባልሽ እኮ እንዲህ። መጀመሪያ ስቱደንቶችሽን ሰላም ሰላም በይ፣ እነሱም ቁጭ ቁጭ በሉ፣ ይሄን ወሬ ለመስማት ማለት ነው። ውሃ ጠጡ ጠጡ። የሆነ በቃ ጁስ ነገር የተለያየ ነገር ይዛችሁ ቁጭ በሉና ተሰሙኝ ያላችሁ እንዴ። በተለይ የመዳም ቅመም የሆናችሁ የህይወት ቅመም ይሆናችሁ በደንብ አድርጋችሁ አዳምጡ። ከሷ ኤክስፐሪንስ መውሰድ አለባችሁ። አሰላም አሌይኩም ወረመቱላሂ በረካቱን። እንደውም ክርስቲያን ወገኖች የሰላም ሰላም ሰላም ብያለሁ። ለከደ ጅማ በአዲስ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ የምታበረታቱኝ በጣም ነው የማመሰግነው፣ ማለት ነው ከጎኔ ስለምትቆሙ አሪፍ ጥሩ አስተያየት ሳጠፋ ማጥፍተሻል ለምትሉ ሁላችሁንም እጅግ በጣም በጣም አድርጌ አመሰግናለሁ። አሁን ቁጭ ብላችሁ አላደል ወደ ጉዳያችን እንግባ። እቺ በተለይ ደግሞ እኛ ይሄን ሰሞን እቺን ወራት ውስጥ ያገቡ ያሉት እንዳለ አይታችሁ ከሆነ የጓንዳዊ ናቸው ጓንዳዊ ማለት እነዚህ አፍሪካዎች ጥቁሮች ማለት ነው። ሚስጥሩ ምንድን ነው? አንደኛ ነገር እኛ በሾች አብዛኛውም ጊዜ በበልጭልጭ ምናምን እንታለላለን መሰለኝ አርቀን ምናምን ምናምን አናስብም። እና ጓንዳዎች ደግሞ በልጥ ናቸው በልጥ ናቸው። ባለፈው አይታችሁ እንደሆን ራሱ አንዷ እንደዚህ ከሱዲ ነው ሱዳ አረቢያ ለትዳር ሲፈልጋት ምንድን ነው ያለችው? መጀመሪያ ቤተሰቦችን እዚህ አምጥተ ከዛን ነው እኔ በቤተሰቦቼ እዚህ ቤተሰቦቼ እዚህ መጡ፣ ከዛን ሰርጌ ደግሞ አገር እንደሆን ልኝ ፈልጋለው በቤተሰቦቼ ነው ኒካ ማድረግ ንፈልግ። እዚህ ድረስ መተዋለች፣ አመጡለት፣ ኒካ አድርጎ። አይታችሁ ከሆነ እኔ እንደም ብዙ አልሰራውበትም ማለት ነው እና በቃ ደስ ይላል። የሆነ ታውቃላችሁ አይደል? አረቦች በተለይ ወላህል አዚም እኛ እንደ ሰው አድርጎ አይቆጥሩም። እንደ ወንዶቻቸው ይሻላሉ፣ በተለይ ሴቶቻቸው እንደ ወላህል አዚም ማለት ነው። እንደዚህ በቃ እንደዚህ የነሱን ሰዎች አግብታችሁ ምናምን ሲያዩ እኔ እንደውም ቢገላቸው ቢገላቸው ራሱ ደስተኛ የሚሆኑ ነገር አድርጌ ማስበው። ለምን በጣም ነው የሚጠሉን በቃ ከሰው እንደ ሰው አይቆጥሩንም። ለምን እንደሆነ አላቅም። ይሄ ነገር በጣም ነው የሚያናደደኝ ወላሂ አላዚም። በጣም በቃ ውስጤን ነው እርር የሚለው። እኛ እኮ ከሀገራችን የወጣ ነው የተሻለ ነገር ፈለጋ፣ ያው ሁላችንም ድህነት ቢሆንም ከሀገር ያስወጣን ነገር። ግን እነሱ አንዳንድ ሁሉም እያልኩኝ አይደለም፣ አንዳንዶቹ ወላሄ አላዚም ማለት ነው በቃ ብትታመሙ እናንተ አትታመሙም ሰው አይደላችሁም እናንተ አይደክማችሁም ሰው አይደላችሁም እናንተ አገር ራሱን ንግባት ስትሉ ጊዜ በቃ ትዳር ህይወት የሚያምራችሁ አይመስሏቸውም ልጆች መውለድ እንደነሱ የሚያምራቸው አይመስ በቃ ከሰው አይፈጥ በቃ ከሰው ከሰው አይቆጥሯችሁም ከሰው አይቆጥሯችሁም እንደዚህ ግን እኛ እርግጥንም ከነሱ በላይ እንኖራለን እንጂ ከነሱ በታች አንኖርም። እኛ ነን እኮ እነሱን ቤታቸው ግም ቤታቸውን ቤት ያደረግነው እኛ ነን። እኛ ባንኖር እኮ ወላሂ ላዚም ለሁለት ቀን ከቤት ወጥታችሁ፣ አንድ ቀን ከቤት ወጣችሁ ወይስ ታማችሁ ብታኙ ቤቱ ግማቱ አንድ ቀን ይሄን ያህል ናቸው። ነገር ግን ደግሞ ለበቃ ለከ እንትን ለከዳማ ወይ ደግሞ ለህይወት ቅመም ለመዳም ቅመም እኔ ግን የህይወት ቅመም ነው የምላት። ለእነሱ ያላቸው አመለካከት በጣም የሚያስጠላ አመለካከት ነው ያላቸው። ሁሉም ሳይሆኑ አንዳንዶቹ እናንተ በበላችሁበት ማንኪያ ማይበሉ አሉ። የእናንተ ሳን የተለየ ብቻ። እዚህ ጋር ከዘረዘድኩኝ ያውም የመጣሁበት ቶፒክ ይዛባብኛል እና እንደዚህ ደግሞ ባሎቻቸውን አግብታችሁ ወንዶቻቸውን አግብታችሁ እርር ስታደርጉልን በጣም ነው ደስ የሚለኝ። እኔ እንዲያውም በቃ እንዲያው ይባዙ ይባዙ በተለይ ብዙዎች ብዙዎች ያግቡ። ወላሄ ነው ምላችሁ። እኛ ባጸደነው ነው ባልሽ ቁጭ ያለ ያለው በተረፈው ማች ሸቃሊት ያኮራች ዛሬ መነጋገሪያ የሆነችበት ምክንያት አንደኛ ነገር በለበሰችው ዩኒፎርም፣ ይሄ ዩኒፎርሜ ነው ለዚህ ደረጃ ያደረሰኝ ብላ ማለት ነው በቃ ማስተማሪያ፣ በተለይ ለመዳሞች ማስተማሪያ እንዲሁም ብላ የሰራችው ቪዲዮ በቃ ስትበላ ስተኛ ከሱ ጋር ሾፒንግ ስታረግ አልጋ ላይ ሁሉ በቃ እየቀያየረች ለምን እርር በመዳሞ እርር ያለች ናት እርር ውጪ እንደዚህ ምናምን አብሮ ሲሄዱ እራሱ ማለት ነው አይታችሁ ከሆነ ዩኒፎርማን ለብሳ ነው እናት ዩኒፎርማን ከታች እስከ ለቂቅ አድርጋ ለምን ሰው የተለየን እንዴት ነው ምናምን ሲል ሰራተኛ ምን እንደዚህ መሆን ትችላለች እንዴ ብሎ እንዲያስቡና በቃ ለሌሎች መማሪያ እንዲሆንላቸው። እኛም አንቺም ዘጠኝ ወር ነው የተረግዘሸው የተወለድሹ። እኔም ዘጠኝ ወር ነው ተረግ የተወለድኩት ምንም በእንትን ሀብት እንጂ ምንም ይለየን ነገር የለም። አንቺን የፈጠረሽ ነው እኔን የፈጠረኝ። ሌሎ አንዳንዶቻችሁ በቃ እኛን በቃ ሌላ ፈጣሪ እንደፈጠረን አድርጎ የሚያዩ መዳሞች ስላሉ ለእነሱ መማሪያ ይሁን ብላ ነው የሰራችው፣ እና በጣም አኩር ተሽኛል። በጣም ጀግና እኔ ሰውየው፣ ማግባቷ አይደለም ጀግነነቷ፣ ነገር ግን ደግሞ የመጣውበት በቃ ሰው አንዳንድ ሰው የሆነ ቦታ ሲደርስ መነሻውን ይረሳል። እኔ ግን መነሻይን እቺ ዩኒፎርም ማለት የክብር ልብስ ናት። በነገራችን ላይ ስንቱን ያከበረች፣ ስንቱን ያስተማረች፣ ስንቱን ቀና ያደረገች፣ ስንቱን የተራበውን ያበላች ስንቱ የተራቀተውን ያለበሰች ናት እቺ ዩኒፎርም ማለት። ስራ ክብር ነው። በነገራችን ላይ መስረቅ እንጂ አንዳንዱ ሰዎች የአረብ ሀገር ገረድ ሲሉ የሆነ በቃ ስድብ ነገር ይመስላቸዋል። እንደናንተ አንድ ሁለት አበባ ቁጭ ብሎ ማለት ወይ ደግሞ ሰርቆ መብላት ወይ ደግሞ ኢትዮጵያ ላይ የሆነ ነገር ራሱ ሰርቼ እኖራለሁ ብትሉ መስራት የማትችሉበት ወቅት ላይ ነው፣ አሁን ላይ ያለ ነው እና ስራ ክብር ነው። ሰው ልጅ ምንም አይነት ስራ ይስራ፣ ስራ ክብር ነው። ስራ አቶ ስንት ሚንገላታለ እንዴ? በእንትን በበረሃ በባህር በምን ምትመጡ ስራ ፍለጋ አይደለም? አንዳንዶቻችሁ ግን ትገርማላችሁ ትገርማላችሁ በቃ የሆነ የመዳም እንትን ገረድ ስትሉ ስድብ እንዳይመስላችሁ፣ ሁልሽም ለየራስሽ ለየህይወትሽ ለራስሽ ገረድ ነሽ። ሾፌሩም ይሁን ዶክተሩም ይሁን አስተማሪም ይሁን ዞሮ ዞሮ እንትን የቤት ሰራተኛውም ይሁን እንትናችን ክፍያችን ኦር የሆነ እንትናችን ይለያያል እንጂ የስራ ዘርፋችን ይለያያል እንጂ ሁሉ ለራሱ ነው። እኔም ለራሴ ነው የሚለፋ። አስተማሪውም ለራሱ ነው የሚለፋ። ተማሪውም ብትሉ፣ ሰራተኛውም ብትሉ፣ ምኑም ብትሉ ዞሮ ዞሮ የብሩ ልዩነት እንጂ ልክ በቃ ሰራተኛን እንደሆነ በቃ አድርጋችሁ የምታስቡ ሰው ተገርሙኛላችሁ። በተረፈ ነገ በሌላ ቪዲዮ እስክንገናኝ ድረስ ፒስ። ላይክ አድርጎ አይከፈልበት።